ብላክ ፍራይዴ ዓለም አቀፍ በሚባል ደረጃ ብዙ ሻማቾች ከኩባንያ ወይም ከአምራቾች ቅናሽ የሚጠብቁበት ቀን ነው። ታዲያ እናንተስ በስልካችሁ ብቻ እነዚህ ሶስት አቦችን በመጫን በአቅራቢያችሁ ያሉ መደብሮችን ወይንም ኦንላይን ግብይት ስትፈጽሙ ዋጋዎቻቸውን አወዳድረው ቅናሽ የሚያገኙበትን ይጠቁማቸዋል። በቅደም ተከተል እናያቸዋለን። ጊዜያችሁን እና ገንዘባችሁን ተተርፉበታላችሁ። አብረን እንቆይ። አማዞን አ ዲል ታፕ በአማዞን የሞባይል አፕሊኬሽን ውስጥ የሚገኝ አንድ የተለየ ክፍል ሲሆን ለተጠቃሚዎች በአሁኑ ሰዓት በብላክ ፍራይዴ አማዞን ላይ ያሉ ቅናሾችን፣ ፍላሽ ዲሎችን እና ሌሎች ልዩ ቅናሾችን የሚያሳይ ነው። ይህ ገጽ በአማዞን ላይ ያለውን የተንዛዛ የምርት ብዛት አልፎ በቀጥታ ወደ ቅናሽ የተደረገላቸው ምርቶች ለመሄድ የሚያስችል ቀጥተኛ መንገድ ነው። ዲል ታፕ የአማዞን አፕሊኬሽኖችን ስትከፍቱት ብዙን ጊዜ ከታች በኩል ወይንም ከላይ በኩል እንደ ዲል ቱዴይስ፣ ዲል ወይንም ኦፈር የሚል በዲልታፕ ታገኛላችሁ። እነሱም በመጫን ወደ ቅናሾቹ ገጽ ትገባላችሁ። በዲልታፕ ውስጥ የተለያዩ አይነት ቅናሾችን ማግኘት ይችላሉ። እነዚህ በጣም ተወዳጅና በፍጥነት የሚጠፉ ቅናሾች ናቸው። ለአጫጭር ጊዜ ለምሳሌ ለጥቂት ሰዓታቶችና አንድ ቀን የሚቆዩ ወይም የተወሰነ የምርት መጠን ብቻ የሚሸጡ ቅናሾች ናቸው። ብዙውን ጊዜ እንደ ሰዓት ቆጣሪ ካውንት ዳውን ታይም እና የተሸጠ ምርቶችን መጠን የሚያሳይ በመቶኛ ይኖራቸዋል። እነዚህም በፍጥነት በማየት እና ውሳኔ ማድረግ ወሳኝ ነው። ዲሎ የቀን ቅናሾች፣ ይህ ለአንድ ቀን የሚቆይ ትልቅ ቅናሽ ሲሆን ብዙውን ጊዜ ለአንድ የተወሰነ ምርት ወይንም ለምርት ምድቦች የሚሰጥ ነው። እነዚህ እንደ 20% ኦፍ ወይንም ባይ ዋን ኤን ጌት ዋን ፍሪ የመሳሰሉት ሰፋ ያሉ ቅናሾችንና ማስታወቂያዎች ናቸው። ኩፖን፣ በአማዞን ላይ በቀጥታ የምትቆርጧቸውና ለግዢ የምትጠቀሙባቸው ዲጂታል የኩፖን የሚገኙበት ቦታ ነው። በቅናሽ ገጹ ውስጥ የተወሰነ የምርት አይነቶችን ወይንም ቅናሾችን ለመፈለግ የማጣሪያ አማራጮችን መጠቀም ትችላላቸው ለምሳሌ በምድብ ካታጎሪ በዋጋ ፕራይስ በቅናሽ በመቶኛ ዲስካውንት በፐርሰንቴጅ ወይንም በምርጥ ግምገማ ከስተመር ሪቪል ማጣራት ትችላላችሁ ምርጥ ቅናሾችን በፍጥነት ለማግኘት በተለይ በብላክ ፍራይዴ ፕሪም ዴይ ወይም ሌላ የቅናሽ ግዚያቶች የታፕ ምርጥ ስምምነቶችን በቀጥታ ለማግኘት ያስችላቸዋል ሾፕ ሳቪ ሾፕ ሳቪ ምርቶችን ዋጋ ለማነጻጸርና ጥሩ ቅናሾችን ለማግኘት የሚያስችል የሞባይል አፕ ነው። በዋነኛነት የምትፈልገው አንድ ምርት ካለ ያንን ምርት በተለያዩ መደብሮች ኦንላይኖች፣ ሆነ በአካል የሚገኙ መደብሮች ምን ያህል ዋጋ እንደሚያወጣ በፍጥነት ለማወቅ ይረዳሃል። ባርኮድ ስካን፣ ሾፕ ሳቪ ዋነኛውና በጣም ጠቃሚ ባህሪው ይህ ነው። በአንድ ሱቅ ውስጥ እያለ የሆነ ምርት ላይ ፍላጎት ካለ የአፑን ካሜራ በመጠቀም የምርቱ ላይ በስካን ኮድ ማድረግ ትችላለህ። ምሳሌ በኤሌክትሪክ መደብር ውስጥ ስልክ እየመረጥክ ነው። የስልክህን ኮድ በሾፕ ሳቪ አፕ ትቃኛለህ። አፑ ወዲያውኑ ይህ ስልክ በሌሎች ኦንላይን መደብር እንደ አማዞን፣ ጁሚያ፣ አቤ ባሉ እና በአቅራቢያ ባሉ በተመሳሳይ መደብሮች ውስጥ ምን ያህል ዋጋ እንደሚያወጣ ዝርዝር ያሳይሃል። ይህ አሁን የምታገኝበት ሱቅ ዋጋ ውድ ወይም ርካሽ መሆኑን እንድታውቅ ያስችልሃል። ፕሮዳክት ሰርቺንግ የባር ኮድ እስካን ባይኖርህም ወይንም የምትፈልገውን ምርት በሾፕ ሳቪ ውስጥ በመጻፍ መፈለግ ትችላለህ። አፑ የምትፈልገውን ዋጋ ከተለያዩ ምንጮች ሰብስቦ ያቀርብልሃል። ፕራይስ አለርት፣ እንደ ሃኒ ሁሉ ሾፕ ሳቪንግ ላይም አንድ የምትፈልገው ምርት ዋጋ እንዲቀንስ ከፈለግ ወደ ዋችሊስት ሊስት ማከል ትችላለህ። ምርቱ ባስቀመጥከው የዋጋ መጥን ሲወርድ አፑ ማስታወቂያ ይልክልሃል። ቅናሾች እና ስምምነቶች ዲል ኤን ኦፈር፣ ሾፕ ሳቪ በተለያዩ የመደብሮች ውስጥ ያሉ የቅርብ ጊዜ ቅናሾችና ስምምነቶችን ዲሎችን ዝርዝሮችን ያቀርባል። ይህ የሆነ ነገር መግዛት ስትፈልጉ ጥሩ ቅናሽና የት ማግኘት እንደምትችሉ ይረዳችኋል ሳትፈልጉ ውድ ዋጋ እንዳትገዙ በአካል ስትገዙም እንኳን ምርጡን ዋጋ ማግኘት ትችላላችሁ ሃኒ ኦንላይን ላይ ስትገዙ ቅናሾችንና ምርጥ ኩፖኖችን እንድታገኙ የሚያግዛችው ነፃ የብራውዘር ኤክስቴንሽን እና የሞባይል አፕ ነው። ዋናው ዓላማው ገንዘብ እንድታጠራቀሙ ነው። አንድ ምርትን ለመግዛት ወደ ኦንላይን መደብር ድረ-ገጽ ስትገቡና ክፍያ ስትፈጽሙ ቼካውት ገጽ ላይ ስትደርሱ ሃኒ የሚል የኩፖን ኮድ ካለ በራሱ ስር ይፈልጋል። እነዚህ ሁሉም የሚገኙትን ኮዶች ሞክሮ ምርጥ ቅናሽ የሚገኝበትን ኮድ መርጦ ያሳያል። ለምሳሌ ልብስ ገዝታችሁ በአንድ ድረገጽ ላይ እቃችሁን ወደ ባስኬት ሲጨምሩ ክፍያ ለመፈጸም ስትፈልጉ አፕላይ ኩፖን ኮድ የሚለው ላይ ሃኒ የሚለውን ጠቅ ስታደርጉ ወይም በራሱ ስር ብቅ ሲል ወዲያውኑ ያሉትን ሁሉንም የቅናሽ ኮዶች ሞክሮ ብዙ ገንዘብ ሊያስቀርላቸው የሚችለውን ይመርጣል። የዋጋ ንጽጽር፣ አንዳንድ ጊዜ ሃኒ የምትገዙበትን ዋጋ በጊዜ ሂደት እንዴት እንደተቀየረ ያሳያቸዋል። ይህም አሁን የምትከፍሉት ዋጋ ጥሩ ቅናሽ መሆኑን ወይንም የተሻለ ዋጋ ለመጠቀም እንድትወስኑ ይረዳቸዋል። ድሮፕ ሊስት፣ አንድ የምትፈልጉት የምርት ዋጋ እንዲቀንስላችሁ ከፈለጋችሁ ሀኒ ላይ ወደ ድሮፕ ሊስት ማከል ትችላላችሁ። ምርቱ ባስቀመጣችሁበት ዋጋ መጠን ወይንም ከዚያ በታች ሲሆን ሀኒ ምልክት ይሰጣችኋል። ሀኒ ጎልድ ሪዋርድ በሀኒ በኩል ግዢ ስትፈጽሞ አንዳንድ ጊዜ ሀኒ ጎልድ የምትል ነጥብ ታገኛላችሁ። እነዚህ ነጥቦች በመሰብሰብ ለገንዘብ ወይንም ለስጦታ ካርድ መጠቀም ይቻላል።